ሰላም ዩቲብ ተከታታዮች፣ ዛሬ እንደተለመደ እናንተን የህልም ፍች ዜማችሁ ቀርብ ያለ ከህልሞቹ ጋር መቅደል ላይ ነኝ እንድትከታተሉን ጋብዛችኋለሁ ህልሞቻችሁ እንዲፈታ ምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። እዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ ቪዲዮውን ምልክቷንም መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሶስት ቪዲዮ አይታችሁ ደግሞ ምናልባት ማለት ነው በተራ ስለሆነ ነው የሚዘጋይባችሁ ካልተፈታ አልተፈታም ካላቸው ስር ህልሙን ደግማችሁ አስቀምጡልኝ። ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ። እንደዚያ አድርጉ። አሁን ወደ አንተ ነፍጭ ውስጥቸለኝ ቪዲዮን ግን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። ፍቅርተ ሰላም መቅዲ ሰላም። በህልም እግሬና እጄ ስታጠባየው፣ ስኳር ስቀንስ፣ በጣም ተጠምቼ ውሃ ስጠጣም፣ በተደጋጋሚ ስልክ ሳወራ አይቻለሁ እና አንድ ጊዜ ሁለት የተቀቀለ ነጭ ንጹህ እንቁላል ይሺ ምን ይሆን ስለምትፈችልኝ አመሰግናለሁ እሺናል አንደኛ እግርና እጅን መታጠብ መንጻት በአጠቃላይ ፈጣሪ በደልን ይቅር እንዳለ የሚያመላክት ነው ከኃጢአት መንፃትንም ያመላክታል በጣም ቆንጆ ነው ስኳር ሲሳይ ነው ጣፋጭ ነገር በአጠቃላይ ሲሳይ ነው የምኞት መሳካትን ቆንጆ ነው ስኳር ውሃ ደግሞ መጠማት ያውቅሯል አልነበረ መጠጣትሽ ቆንጆ ነው እህል ውሃን ነው ውሃ ህድዋን ያመላክትሻል። በጣም ቆንጆ ነው። ስልክ ማውራት ጸሎትን ነው የሚያመላክተው። ተደውሎልሽ ከሆነ ደግሞ ለጸሎትሽ መልስ እንደምታገኝ የሚያመላክትሽ ነው። በጣም ቆንጆ ነው። እንቁላል ደግሞ ገቢን፣ ውልደትን የሚያመላክት ነው። ይህም በጣም ቆንጆ ነው። ቅድስት ሰላም ሰላም አልሜ ስለምትፈችልኝ አመሰግናለሁ። እሺ እናት ይመስለኛል የሆነ ቤተክርስቲያን መግባት በር ላይ ነጠላ ለብሼ ተደፍቼ እየጸለኩ እያለ የሆነ ፀይም የሚያምር ነጭ ሸሚዝ የለበሰ ወንድ ልጅ ከቤተክርስቲያን ወጣና ተነሺ ይበቃሻል ይለኛል እና አብረን መንገድ የምንሄድ ይመስለኛል። ከዛ አንድ እንደመጣ ስለው እንዴት መጣ ስለው መሀል ላይ ዝም ያልሽው ሰምቼ ይለኛል። እነዛ የሆነ ቤት ገባን፣ ከዚያ የሆነ ቤት ገባን እና በሆነች ትንሽዬ ስልክ ከጓደኛ ጋር እየሳቅን ፎቶ እየተነሳን ብቻዬ ትንሽ ናት። ቆይ ትልቅ ስልኬን ላምጣ ብዬ ስሄድ ቤት ውስጥ አጣዋለሁ። ከዛ በህይወት የሌሉ ዘመዶቼ መተው ይወስር ያደጡብኝ መስሎኝ ስደነግጥ፣ ከዛ ይሄ የማላውቀው ልጅ በር ላይ ሆኖ እየሳቀ እኔ ገር ነው እኔ ጋር ነው ነይ ውሰድ ይለኛል። እኔ ደስ ብሎኝ ሊወስድ ሄድኩኝ። ምን ይሆን ልበልሽ። ቤተ ክርስቲያን ነጠላ ለብሰሽ ጸጋ ነው ነጠላ። ቤተክርስቲያኑ ካስታወሽ ደግሞ ብትሄጂ መልካም። ታቦቱ ጠርቶሻል። በጣም ቆንጆ ነው። ፀይም ሰው በህልም ማየት ቅዱስ ገብርኤልን ነው የሚያመላክትሽ፣ እና በጣም ቆንጆ ነው። በመንገድሽ አብረሽ ነው የሄድሽው፣ ስለዚህ በመንገድሽ ሁሉ አብሮሽ እንደሚሆን የሚያመላክትሽ ነው። ስልክም ጸሎትን ነው የሚያመላክተው፣ በጣም ቆንጆ ነው። በደንብ ጸሎት አድርጊ፣ ቅዱስ ገብርኤልን ያው ጠይቂ። ያው በመሀል ላይ ጸጥ ስትይ ነው የመጣሁት ነው ያለሽ እና በጣም ቆንጆ ነው። ጸሎት አድርጊ በደምብ ቅዱስ ገብርኤል ከጎንሽ እንደሆነ ያመላክትሽ እና በጣም ቆንጆ ነው። አብረሽ አልተፈታም ከጻፍኩልሽ በኋላ ሶስት ተለቋል። እሺ እዚህ ጋ ለምን ቀጣይ ኮፒ አድርገህ ፔስት አላደረክም? እንደዛ አድርጎን ያልኳችሁ፣ ምክንያቱም ይህ ላይ አሁን ቀጥታ እየገባው ስለሆነ እንትማረቀው ወደ ኋላ ቼክ እስካረግ ድረስ ዘገይባችኋለሁ። እዚህ ግን እግረ መንገዳችሁ እዚህ ጋር ብታስቀምጡልኝ ወደ ይፈታል። ትዕግስት ሰላም መግዲ ቤት መጥረግ ምንድን ነው ለራስሽ ጊዜ ቤት በራሳችን ነው እንትን የሚለው እና ለራስሽ ጊዜ መስጠት፣ ለራስሽ እንክብካቤ ማድረግ፣ ራስሽ ላይ ትኩረት ማድረግ እንደሚኖርብሽ ነው የሚነግርሽ እና ነገሮችን ያው በጸሎት መስተካከል ያለባቸውን ነገሮች ሁሉንም ለራስሽ ጊዜ ሰተሽ ትኩረት ሰጥተሽ ወደ ራስሽ ማየት እንደሚኖርበሽ የሚነግርሽ ነው። ሰባ ሰላም መግዲ አምስት እንቁላል ተሰብሮ በሰአንድ የተዘጋጀ አየው ምን ይሆን? ተባረኪ። አሜን ብያለሁኝ ግን በላይቭ ላይ የተፈታ ይመስለኛል። እሺ እንቁላል ያው ገቢን ውለትን የሚያመላክት ነው። ምህረት እንዴት ነሽ? መቅደላዊት እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ህንሜ እስኪ ፍችልኝ የልብስ ሻንጣይን ስከፍተ ውስጡ ላይ በልብስ ተሸፍኖ አይጥ እየዘለለች ነበረ እና ከዛ ደንግጬ ልብሴ ተበጫጨቀብኝ ተቀደደብኝ። አለች ማለት ትቀድብኛለች ማለት ብዬ ለእህቴ ሄጄ የአይጥ መርዝ ሲም ቢያ ቢያ ስትሮንግ ኢንሺ ላይ ኮስቹ ማርጂን እሺ። እየሄድኩ ነቃው። እሺ። ልብስ ያው ጸጋ ነው፣ ልብስ ጸጋ ነው የሚያመላክተውና አይጥ ደግሞ መቀኛ ናት። ልብስሽ ውስጥ ነው ያገኘሽው፣ በደንብ ጸሎት አድርጊ። ባለሽ ነገር የሚመቀኝ መቀኝ ሰው እንዳለ ነው የሚያመላክትሽና በደንብ ጸሎት አድርጊ። አይጥ መቀኛ ነው የምታመላክተው። አሰፋ መግድ እንዴት ነሽ? እግዚአብሔር ይመስገን። ሁለት ህልም ልንገርሽ። አንድ የሆነ መስሪያ ቤት ይመስለኛል ወንበር ላይ ቁጭ ብዬ ነበር። ከዛ ወንበሩ ሙሉውን ቅባ ቅዱስ አቀባዋለሁ። ከዛ ቁጭ ላለሁኝ፣ ከዛ እላይ ላይ ያለ መንፈስ ይጮሃል። ከዛ እዛ ካሉ ሰዎች አንዷ ምንድን ነው ስትለኝ፣ አንዷ ደግሞ ተያት መንፈሱ ነው ትላታለች። ሁለት እኔ ስልክ ለሆነ ሰው እደውልና ያነሱልኛል በእውነት ዓለም ያነ ስልክ ስደውል ብዙ ሰው ስለሚያስተናግድ ላገኘው አልቻልኩም፣ እና ስልኩ ሲነሳ እንዴ ተነሳ እያልኩኝ የተገረምኩኝ ምን ፈልገሽ ነው ትለኛለች። ከዛ መተቱ በርሜል ጊዮርጊስ ሄጄ ሙሉ ለሙሉ ተሸኝቷል። ማደስም አይችሉም። አይነጥላውም ግን አለ ለምን አይለፈለፈም? ቆይ እላታለሁ። ከዛ ነቃው። በእውነቱ እንደዛ ነው። አንዳንድ ጊዜ የምናስበው ነገር እና ያለው ወይስ በብዛት ህልም የምናየው ከሆነ ፍቺ ይኖረዋል። አንዳንድ ጊዜ የሆነ ውስጣችን የሚያስበው ነገር ካለ በደብቅ ቀምራችን ክፍል ይቀመጥና ያ እንደ ህልም መስሎ እናየዋለን። ግን ያ ፍልም ነው ማለት አይደለም። ግን ደግሞ አንዳንዴ ደግሞ ምልክትም ነው እና አሁን እዚህ ያሳይሽ መጀመሪያ ላይ መስሪያ ቤት ወንበር ላይ ቁጭ ብይን ያልሽው ወንበር ስልጣንን ከፍታን ነው የሚያመላክተው ና እዛ ላይ ቅባ ቅዱስ ቀብተሽ ነው ስትቀመጭ ያየሽው እና ቆንጆ ነው በጣም የሆነ መስሪያ ቤትሽ ላይ የሆነ ነገር ችግርም ካለ ያን በደንብ በጸሎት በእምነትሽ ምን ትልቅ ከፍታ ላይ እንትን የምንደርሽ እንደሆነ የሚያመላክትሽ ነው። ድህነት ነው። ቅባ ቅዱስ መቀባት በጣም ቆንጆ ነው መቀባት ለምን፣ ስልጣንም የሆነ ከፍታንም ስለሆነ የሚያመላክትሽ ወንበሩ ማለት ነው። ከዛ ደግሞ የሆነ መንፈስ ሲጮህ ነው ያየሽው። ስለዚህ የሆነ የማታውቂው ወይ ደግሞ የሆነ እንትን የሚልሽ ነገር ካለ ያንን በእምነትሽ ጠንከር ብለሽ እንትን በይ። እኔ ስልክ ለሆነ ሰው ደውል እና ያነሱልኝ ያላሹ ስልክ ጸሎትን ነው የሚያመላክተው፣ እና ስለዚህ የሆነ የሚያስጨንቅሽ ነገር ካለ ያው ለፈጣሪ ወይ ለመቤቴ ወይ ለመላእክቶች የሆነ ቶሎ እንትን ቅርብ ነው ብለሽ ምትን ለምትዩላንች ትላለ የሆነ የሚያስጨንቅሽን ነገር ተናገሪ። ያው ቶሎ መልስ እንደምታገኝ ነው የሚያመላክትሽ እና በጣም ቆንጆ ነው። ስለዚህ ያው በርሜል ጊዮርጊስ ነው ደግሞ ተሰናበተልኝ ስትያየሹ እና ታቦቱ ጠርቶሻል የሚቻል ያው አሁን ላይ አላውቅም ሊያመለክተሽብን ግን ከእስራት የምድኝበት እንደሆነ ነው ያመለከተሽ። እና ከቻልሽ ያው መንገድ የምንትን ከሆነ ጥሩ ከሆነ ማለት የሚሆን ከሆነ የሚመች ከሆነ እንትንም ብትሄጂ መልካም ነው። ያው እዛ ነው ሲሰናበት የሹ ስለዚህ ያው የሆነ ድህነት የምታገኘ እንደሆነ ነው እዛ የሚያመላክትሽ። እና ያው እስከዛውም ቢሆን በደንብ በጸሎትሽን ኋላ ማቋረጥ በደምብ አርጌ ጸልይ አይነጥላም ያው ነገሮችን እንትን እንዳት እንቅፋት የሚሆንብሽ ነገር ካለም እሱንም በደንብ በጸሎት ትማረግ ይቻላል እና ጸሎት አድርጊ በደንብ። ዜዶ ስለፈታሽ ልኝ አመሰግናለው። እሺ እናት መግድ የለክነች። ጸሎት ያቆምኩ ሰሞን ነው ስልክ የተሰብሮ ያየው። ጸጋውን ያብዛልሽ አሁን ብያለሁኝ። እሺ እናት ያው ጸሎት ምንም ቢሆን ማቆም የለብንም። ክፍተት የምንሰጠው ለዛ ለጠላታችን ነው። ስለዚህ በደንብ በተቻለ መጠን ለምን ትንሽ እየቆራረጥን ቢሆን በደንብ ጸሎት ማድረግ ይኖርብናል። ሴዶ በህልም ቤት ውስጥ ሰንደል ማድረስ ለምንድን ነው? ቤቱ ግን የት እንደሆነ አላስታውስም። ሌላ ደግሞ ቀለም ሲቀቡ የሚቆሙበት በእንጨት የተሰራ እንደ መሰላል ነገር የመኝታ ክፍሌ ውስጥ አምጥተው ደብረውታል። የቀለም መበጥበጫ ባሊ አለ። እንደ እኔ የት ልተኛ ነው እዚህ ላይ ያደረጉት ብዬ ወደ ጎን አደረግኩት። ሳልተኛ ነቃው። ሰዎቹ የማላውቃቸው ቀለም የሚቀቡ ሰዎች ናቸው። ቀለም መቀባት አዲስ እንትን ነው፣ ጥሩ ነው። ቀለሙ አዲስ ነገር እንደሚመጣ አዲስ ነገር ወደ ሄድሽ እንደሚመጣ ነው። ቤት ያንን ለተመቻችሁ ተስፋ አድርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሼር ማድረግ እንዳረሱ የደውል ምልክት መጫ እንዳረሱ፣ አዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹ ሲረዝማ ያው በማፍጠኛ አያዋቸው ላይክ ደግሞ ማድረጋችሁ እንዳረሱ ላይክ አድርጎ ቪዲዮን ስታዩ ላይክ ማድረጋችሁን እንዳረሱ ሼር አድርጎ ለሌሎችም እንዲደርስ ለሶስት ቪዲዮ ካያችሁ በኋላ ደግሞ እንዳረሱ ለዛሬ ይህን ይመስላል ስለተከታተላችሁኝ አመሰግናለሁኝ የደወል ምልክቷን ደግሞ ተጫኗት አዳዲስ ሲወጣ እንዲደርሳችሁ ማለት ነው መልካም ጊዜ